በስመ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። ክቡራን ካህናት፣ ገዳማውያንና ገዳማውያት የተከበራችሁ የእግዚአብሔር ሕዝብ መምናን በተለይም የወሳና ገረ ስብከት ሁላችሁ አባቶች፣ ናቶች፣ ወጣቶች፣ ታዳጊያን፣ መዘምራንና ሕፃናት ሁላችሁ የተወደዳችው ኢትዮጵያውያንና ኢትዮጵያውያት ክርስቲያኖች ሁላችሁ በክርስቶስ ትንሣኤ የምታምኑና የምታከብሩ ሁሉ እንኳን እግዚአብሔር በሰላምና በጤና ጠብቆ ለ2017 ዓመተ ምሕረት ለብርሃነ ትንሣኤው አደረሳችሁ አደረሰን። ሉቃስ በወንጌሉ እንደሚልን ህያው የሆነውን ስለምን በሙታን መካከል ፈለጋችሁት እሱ ተነስቷል እዚህ የለም እንጂ ይላል ሉቃስ ምዕራፍ 24 ቁጥር አምስት ላይ በዚህ በወንጌል ተገልጾ እንደምናገኘው ብዙዎች በክርስቶስ ሞት ያዘኑ በተለይም ሴቶች ወደ ኢየሱስ መቃብር በሌሊት ሹታቸውን ይዘው በሚጓዙበት ጊዜ እዛ ያገኟቸው ሁለት ሰዎች በመላእክት የተመሰሉ ያሏቸው መልእክት ነው። እንደ ሰው ብዙ ጊዜ እንደ ባህላችንም ሙታንን ለመጎብኘት እና መቃብርንም ለማስዋብ እንሄድ ይሆናል። ነገር ግን የተነሳው ጌታ ኢየሱስ መቃብሩን ፈንቅሎ የተነሳው ጌታ ኢየሱስ እዛ የለም። እኛ ህያው የሆነውም በሞታን መካከል ስንፈልግ እሱ ህያው ሆነው በእያንዳንዳችን ውስጥ ይኖራል፣ ከእኛ ጋራ ይቆያል። የትንሣኤን በዓል ስናከብር ልናስበውና ልናስተውለው የሚገባው ነገር መጀመሪያ የእምነታችን ቁንጮ መሆኑን ክርስቶስ ሞትን ድል ነስቶ የኃጢአትን ሰንሰለት በጥሶ በእግዚአብሔር በህያው አብ ኃይል ከሞት የተነሳ ይህ የእምነታችን ቁንጮ መሆኑን ማሰብ አለብን። የክርስቶስን ትንሣኤ ስናከብር ከታሪካዊነቱ ብቻ የምናከብረው አይደለም። ያ ታሪካዊነቱ እውነት ነው፣ እሱን የምናምነው ነው። ይህ እንደ ተጠበቀ ሆኖ እኔና እናንተ ከዚህ ከተነሳው ከክርስቶስ ኢየሱስ ጋር ያለንን ግንኙነት በማሰብ ነው። ይህ ህያው የሆነ ከሞት የተነሳ ጌታ ኢየሱስ፣ የእሱ መንፈስ፣ የትንሣኤው መንፈስ በያንዳንዳችን ህይወት ውስጥ አድሮ የሚሰጠንን ህይወት ጭምር ነው የምናስበው። መግደላዊት ማርያም እዛ መቃብሩን ሄዳ በጎበኘችበት ጊዜ ድንጋዩ ተፈንቅሎ ተነስቶ ባየች ጊዜ ከክርስቶስ ጋር ተገናኝታ ይህን የተገናኘችውን ክርስቶስ በፍጥነት ይላል የእግዚአብሔር ቃል፣ በፍጥነት ልትመሰክርላቸው ወደ ሐዋርያቱ ወደ ደቀ መዛሙርቱ ሮጠች ይላል። ከክርስቶስ የተገናኘ ክርስቶስን ይዞ መቆየት አይችልም፣ ያካፍላል። ይህ ቀደም ብለን በክርስቶስ ብስራት ጊዜ በክርስቶስ ብስራት ጊዜ ማርያምም የክርስቶስን ቃል ሕያው ቃል እሺ ባለችበት ወቅት በፍጥነት ወደ ተራራማው ሄዳ ወደ ኤልሳቤት ሄደች ይለናል። አሁንም መግደላዊት ማርያም ከክርስቶስ ከተነሳው ከክርስቶስ ጋር ተገናኝታ በፍጥነት ሄደች ለማወጅ። ይህን የምታወጀው የተነሳውን ክርስቶስ የምሥራችን ለመንገር ነው። እኛም በሕይወታችን ከክርስቶስ ጋራ የተገናኘን ቅዱስ ጳውሎስ በመልእክቱ ወደ ሁለተኛ ቆሮንጦስ በጻፈው ላይ ማንም ከክርስቶስ ቢሆን አዲስ ፍጥረት ነው ይለናል። ይሄ አዲስ ፍጥረት ያደረገንን ክርስቶስን ለማወጅ ለማካፈል አለብን። ይህንን ስናከብር አዋጁን ይዘን ስንወጣ ይዘን የምንወጣው አዋጅ የህይወት አዋጅ ነው የሞት አይደለም። የትንሣኤ አዋጅ ነው። አሁን ባለንበት ቤተ ክርስቲያናችን በተለይም እንደ አውሮፓውያን አቆጣጠር ከባለፈው ከዲሰምበር 24 ጀምሮ እስከሚቀጥለው 2026 ጃንዋሪ 6 ድረስ ጥር ስድስት ድረስ እንደ አውሮፓውያን አቆጣጠር የተስፋ ዓመት ብላ የተስፋ ተጓዦች ዓመት ብላ አውጃለች የካቶሊካዊት ቤተ ክርስቲያን። ሁላችንም በተስፋ ነው የምንጓዘው። የተስፋ ተጓዦች ነን። ለምን? የእግዚአብሔር ተስፋ ስለማያሳፍር። በዚህ ውስጥ እንግዲህ ሁል ጊዜ የትንሣኤን በዓል ስናከብር መጓዝ ያለብን ክርስቶስ የተጓዘበት የመስቀል ሕይወት አለ። ሁል ጊዜ ትንሣኤ ከመስቀል ከክርስቶስ ስቅላት በኋላ ሞት በኋላ የመጣ ስለሆነ በዚህ በሕይወታችን ውስጥ የሚያጋጥሙን ችግሮችና ተስፋ መቁረጦች ሁሉ ጊዜያዊ መሆናቸውን መገንዘብ፣ ይሄ ሞትን ድል የነሳ ክርስቶስ የሁላችን ተስፋ ስለሆነ እኛም በፍጥነት ይህንን ስናውጅ የበለጠ በተስፋ ለመኖር ሕይወትን የምናከብር እንጂ ሕይወትን የምናቋርጥ ወይም የምናጠፋ ልንሆን አይገባም። በተለይም አሁን ባለንበት የሀገራችን ሁኔታ ብዙ የተስፋ ጭላንጭሎች እና ብዙ መልካም ስራዎች ቢኖሩም አልፎ አልፎ ደግሞ አስደንጋጭ የሆኑ ችግሮች የኑሮ ውድነት ሊሆን ይችላል ጦርነት ግጭት መፈናቀል ይገጥሙናል እነዚህ ሁሉ ጊዜያዊ ናቸው ከክርስቶስ ኃይል የማይበልጡ ይሄ ሞትን ድል የነሳ ክርስቶስ ኃጢአትን አሸንፎ ለኛ ነፃነት የሰጠን ክርስቶስ በእሱ ከነርኛ ታድሰን ክርስቶስ መመስከር እንችላለን። ይህ ደግሞ የሁላችን ተግባር ልናደርገው ይገባል። ይህ ከሙታን የተነሳ ጌታ ኢየሱስ ሰላም ለእናንተ ይሁን ያለ ዛሬም ለሁላችን ይለናል። ሰላም ለእናንተ ይሁን ይለናል፤ ለተቸገሩት፣ በችግር ውስጥ ላሉት ይሁን፣ በሞት አፋፍ ተጨንቀው ያሉ፣ በእስር ቤት የሚገኙትን ይሁን። ለሁሉም ተስፋችን ከሞት የተነሳው ክርስቶስ ነው። በዚህ ተስፋ ታምነን በሱ ከኖርን እኛም የክርስቶስን ትንሣኤ የምናውጅ በተለይም ደግሞ ይህንን የትንሣኤን በዓል የክርስቶስን ስናከብር የህይወት ተምሳሊት በመሆን የተነሳው ኢየሱስ ክርስቶስ ሕይወት የምንኖርና የምናካፍል መሆናችንን ማሰብ አለብን። ይህን ስናካፍል የሰላም መሳሪያ በመሆን ያለንን ነገር ደግሞ እግዚአብሔር ከሰጠን ጸጋ በአግባቡ እያካፈል ምክንያቱም አሁን ያለው እንደ መስቀል ችግር አድርገን ብንወስደው በትንሣኤ የታደሰ ህይወት ለመኖር ተስፋ የምንሰንቅበት መሆኑን ማመን በዚህም እንግዲህ ጌታ ኢየሱስ ከሞት የተነሳ ጌታ ኢየሱስ ሞትን ድል የነሳ ጌታ ኢየሱስ ለሐዋርያት ያላቸው ሂዱ ሂዱ በአብ በወልድ በመንፈስ ቅዱስም አጥምቋቸውና ደቀ መዛሙርት ያድርጓቸው። የክርስቶስ የትንሣኤ ምልክት መልእክተኛ መሆን ለሁላችን የተሰጠ ነው። ለእያንዳንዱ ክርስቲያን የምንጠባበቅበት ሳይሆን ሕይወት የሰጠን ጌታ ኢየሱስን አምነን የምናካፍለው እኛም ሁላችን በትንሣኤ የታደስን በመንፈሱን የተቀበልን ሁሉ እግዚአብሔር በሰጠን ጸጋ ሁሉ የእሱን ትንሣኤ አዋጅ ነጋሪዎች እንድንሆን፣ ሞት ነጋሪዎች ሳይሆን አዋጅ ነጋሪዎች ሐዘን አብሳሪዎች ሳይሆን ደስታ አብሳሪዎች ምክንያቱም በእኛ በሙላት ያደረ የትንሣኤ ሕይወት አካፋዮች እንድንሆን ያስፈልጋል። በዚህ መንፈስ እናከብር። በይበልጥ ደግሞ ለሀገራችን ሰላም እንድንጸልይ ለሀጉራችንም በተለያየ ቦታ በውጭ ሀገር የሚገኙ የእኛ ካቶሊካዊያን እና ካቶሊካውያን ሁላችሁ የትንሣኤን በዓል ስታከብሩ በእውነትም እኛም ከእናንተ እናንተም ከእኛ ሆናችሁ በአንድ በካቶሊካዊ እምነት መሰረት እንድናከብር በዚሁ ሁሉም ኢትዮጵያውያንና ኢትዮጵያውያት በተለይም የክርስቶስን ትንሣኤ የምታከብሩ ሁሉ በድጋሜ እንኳን አደረሳችሁ። ምኞታችን አገራችን የሰላም የአንድነት፣ የፍቅርና በእውነትም የትንሣኤ አብሳሪ እንድትሆን ነውና፣ በዚህ መንፈስ ሁላችንም ለሀገራችን ሰላም እንድንጸልይ አደራላለው። በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን።